ክቡር ብዙ ትላልቅ እንግዶች ስራ በዝተውባቸው ወጥተዋል። ቢወጡም ደግሞ ያለንን ክብር ለሳቸው መግለጥ እንዳለብኝ ስለማቅ ቅድም እንዳያስኩት አነባለው። ምክንያቱም ለሳቸው ክብርና ምስጋናም ስለሚገባቸው ብስምላህ መዓሊ ዶክቶር አሼክ ሀጂ ኢብራሂም ቱፋ

እንግዲህ ሁለት ቦታ ናቸው በብዛት ያሉት። ሁለቱም ደግሞ ተጠምደዋል ማለት ነው። ስለዚህ እኛ ሁላችንም ቅድም ኡስታዝ አቡበክርም እንደተናገሩት ወቅፍ የሚባል ነገር ያስፈልጋል። ወቅፍ መስራት አለብን፣ አንድ መሆን አለብን፣ መተባበር አለብን። ይህን ለመገንባት ዱንያን ይዘን እንሄድም። የአህለል ማል የአህለል ኸይር ዛሬ አህለል ኸይር ማለት እኛ ራሳችን ነው። አገራችን ነው። ድሮ ሌላ አገር ነበር፣ ሌላ ሰው ነበር። ዛሬ ራሳችን ለምን እኛ አህለ ሸርነን እንደ እኛ አህለ ልኸይር መሆን ይገባናል። ሐቂቀተን ሃላባ እና አሁን ቢሮ ያለንበት ዞን ስልጤ በጣም በጣም ያስፈልገዋል። ወጉራጌ አሁን ሶስት ዩኒቨርሲቲዎች አሉ። ስለዚህ አሁን ሶስቱንም አላህ ካለ በቅርብ ጊዜ እንድንጨርስ ሁላችንም ትብብር አድርገን እንጭረሳቸው። አሁን ጃሚዕ ሱና ማለት ከፍተኛ ቦታ ያለው ዳር ያለ ነው። ስለዚህ የብዙ የአፍሪካ ሙሽ እዛ አካባቢ የአፍሪካ ተማሪ ሴት፣ ወንድ የሚማርበት ማዕከል እንዲሆን አሁን በስ በሚል ዲዛይን ተሰርቶ ጀዛሁሙላ ኸይር ሙንድሶች አዘጋጅተው አቅርቦልናል። ስለዚህ ገንዘቡ በኛ፣ መሬቱ በእኛ እኛው ለኛ። ወደ ኋላ ማለት የለብንም። አደራሚላችሁ እኛ እንደ ኢትዮጵያ የማዕከላዊ ኢትዮጵያ መጅልስ በአቅማችን ያው ያክል ከዚህ ፕሮጀክት ከጎኑ ነን። እኔ ይሄን ማለት አልፈልግም፣ ከአበላች ከምትላከው አበል ከእሷ ቀንሰን እንሰጣለን፣ እንከታተላለን። እኔም እንደ ግሌ እንደ ግሌ እሰጣለሁ። ከዚህ በላይ ነገር የለም። አላህ ይጠብቃችሁ። አደራ የሚለው ቅድም በአረብኛ ያስተላለፍኩት ነው። ያው በመጨረሻም በአረብኛም በእኛ በአማርኛ ያስተላለፍኩት አደራላ ማለት ነው። ይህን የምትሰሙት ድምፄ የምትሰሙ ውጭም አላችሁ፣ አገር ውስጥም አላችሁ፣ ውጭም አላችሁ፣ በተለያየ አገር የምትሰሙ አለል ኸይሮች፣ ለእኛ ማንም መጥቶ ቤት አይሰራልንም። ማንም መጥቶ ዲናችን አይጠብቅልንም። ዲናችን የምንጠብቀው እኛ ራሳችን ነው እኛ ራሳችን ነው። ይሄን እድል አግኝተን ይሄን እድል አግኝተን ካልተጠቀምንበት፣ ነገ የእግር እሳት ይሆንብናል። ብር የትም አያደርስም። ስንት ሚሊዮኔር ነበሩ፣ ዜሮ ሆኑ። ከጊዜው አልሄዱም። ስንት ነበሩ፣ ምንም ሳይሰሩበት ሄዱ። አላህ የወፈቃቸው ሲቀሩ የድሮ አያቶቻችን አባቶቻችን፣ አንዋሬን በኒ ሰፈሬን ያን የሰሩ እነሼክ ዳንግዬን በደንዬን ያብሬት ሁላቸው ዲኑን ጠብቀው እኛ ጋር አድርሰዋል። እኛ ደግሞ ይሄን አደራ ካልተወጣን ነዳማ የይዘናል። ዱኒያ ጠፊ ነች። ሁላችን በተቻለ መጠን ቅድም ፕሬዝዳንታችን እንዳሉት አምሳሎሜ ለአንድ ሰው ሸክም ነው፣ ለሁላችን ጌጥ ነች። ስለዚህ በየአቅማችን አዋተን በቅርብ ጊዜ ይሄ እውን ሆኖ እንሻአላ እንሻአላህ እናየዋለን። አላህን እለምነዋለሁ ይሄም ሂዳያም ሂክማም በክልላችን አልቀው ምርቃት እንደዚህ ተሰብስበን እንድንመረቅ አላህን ለምነዋለው። መጨረሻ አሚን በሉ ዱአ አላርግ አልሐምዱልላህ፣ አሰላት ወሰላም አላ ረሱልላ። ድምፃቸው አልተሰማኝ። በተለይም እዚ ያሉ ቅድም ዶክተር እንዳሉት የእኔ ቢጤ ደክመና አልመስለኝ። አልሐምዱልላህ፣ አሰላት ወሰላም አላ ረሱልላ። አሚን በሉ ይሄ ዩኒቨርሲቲ ሱና ተመስርቶ አላህ ያሳይን ሳይለይን፣ አላህ ያሳይን ያ ረቢ የአላህ ያው ቅድም ብለናል። መሬት ተሰጥቶናል፣ ብርም አለ ብዙ ያለው ሰው አለ። አላህ ሩህሩህ አደርገው፣ እኔ በሚሊዮን ቤት ብሎ በአስር ሚሊዮን እኔ ይሄን ቢልዲንግ ይሄን ይሸፍናለሁ የሚል አላህ ያውጣለን። አላህ አንቴ ቁምበት አላህ ገራ አርግልን ያ ረቢ ያ አላህ

አቅም ይስጠው፣ ተፎካካሪ አድርግ። ይሄ መንግስት መቻቸው የሰጣንን መንግስታችን ደግሞ አላህ ይጠብቅልን፣ አላህ ይጠብቅን። ያ አላህ ያ ረቢ፣ ሙስሊሞች አላህ አንድ አርገን፣ አሁንም አንድነ የበለጠ አንድ ክብረት የበለጠ ያጠናክረን፣ አንድ አርገን ያ ረቢ። አላሁመ ሰሊ አውፍ በሉኝ። ያበዛውባቸው ሓጂ ዓብዱልሃዲ አህመድ ቡርሃንን እዚሁ እንዲቆዩ ፈለግን ከሳቸው ጋር ግን አንድ ላይ እንዲደመሩልን እና የሃላባ ብራንችን የሱና ዩኒቨርሲቲ ሃላባ ብራንች የግንባታ ማስጀመሪያ መርሃ ግብር ቴሌቶን ማብሰሪያውን እንዲከፍቱልን አንድ ላይ ፈለግን። ስለዚህ አሁን የምጠራችሁ የተከበራችሁ ሼኮች ወደ መድረክ ትመጡልናላችሁ። የሱና ዩኒቨርሲቲ ቻንስለር እሼክ ዶክተር መሐመድ ሀሚድ ዲን ወደ መድረክ ይምጡልን። ተከትለው የአዲስ አበባ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሀጂ አማን ኤባ ተያይዛችሁ ወደ መድረክ ኑልን። የምንወደው ወንድማችን ኡስታዝ አቡበክር ወደ መድረክ ይምጡልን። የሃላባ ዞን አስተዳዳሪ መርሐባ አስተዳዳሪ ሙሕዲን ሑሴን ወደ መድረክ እንውልንና አንድ ላይ ተጨባብጣችሁ ኬኩን በመቁረጥ የቴሌቶኑን ብስራት ለዓለም ታሳያላችሁ ማለት ነው። ተፈዷሉ፣ ወደዛ ትሄዱልናላችሁ። ቢላይቱ አንድ ነች። በተጨባበጠ እጃችሁ ትይዙልናላችሁ። አላህ ሀያታችሁን እንደ ኬኩ ያድምቀው።

አላህ አክብራችሁ አላህ አክብራችሁ አላህ አክብራችሁ። ህልማችንን እውን አላህ ያደርገው ህልማችንን እውን አላህ ያደርገው። ይሄ ዩኒቨርሲቲ ተሰርቶ በአይናችን የምናየው ዩኒቨርሲቲ ተማሪዎችን የምናስመርቅበት አላህ ያደርግልን። አላሁ አክበር። ከዩኒቨርሲቲው ቻንስለር በስተቀር ሌሎች እንግዶች ወደ ተከበረ ወንበራችሁ እንድትመለሱ እጋብዛለሁ። የዩኒቨርሲቲው ቻንስለር አሼክ ዶክቶር

ስማቸውን ካልጠራሁ ብሎ ቸኮላ አንደበቴ በቴ ሸካችንን ማለት ነው። እሳቸው የሚያስተላልፉትን መልእክት እንሻላ ዶክተር የዩኒቨርሲቲው ቻንስለር ወደ አማርኛ ይተረጉሙልናል። እንሻላ አሁን ለእሳቸው ልስጥ። አልሐምዱሊላህ ወሰሊ ወሰለም ዓላ ረሱሊላህ

የምንነጋገረው ነበረ እናንተ ሃላባዎች የደቡብ በር ናችሁ፣ መክፈቻ ናችሁ። ደቡብ አካባቢ ላይ ሀምሳ በላይ ብሔር ብሔረሰቦች አሉ። እነዚህ ሰዎች ዳዕዋ ሊደርሳቸው ይገባል። ሌላ አካል ከሩቅ አገር መጥቶ የራሱን እምነት ሲያስፋፋ እኛ እዚህ ያለነው ሐቅ አለብን። እኛ ላይ ፈርደል ኪፋያ ነው አሉ ሌሎቹ ከአላባዎች ላይ ግን ፈርድ ዐይን ነው፣ ግዴታ ነው ይህን ማድረስ እያልን እያወራን ነበር። አሁን ደግሞ እጅ ጃሚዓ እዚህ ከመጣች ይህንን ኃላፊነት ዓላማዋ አድርጋ ልትዝ ይገባል። በአካባቢው ያሉ ሀምሳ በላይ ብሔር ብሔረሰቦች ልጆቻቸው እዚህ ሊማሩ ዒልም ሊቀስሙ ይገባል። ለአላባ አይደለም አሉ አላባ

ብር ይፈልጋል ይላል። ስለዚህ ይህችኑ ንግግሬን እጀምር ዘንድ ማለት ነው። የተከበረው ወንድሜ ኡስታዝ አቡበከር አጭር ሪሳላ ማለት ነው፣ ለዚህ በሉናውጣ የሚል አጭር ሪሳላ አስተላልፎልኝ ከመድረኩ ይወርዳል። ከዛ በኋላ እንገናኛለን። መርሐባ። ብስሚላ አልሐምዱላህ ረብ ልዓለሚን ሰላቱ ወሰላሙ ዐላ ረሱሉላህ። የንግድ ባንክ አካውንት ፊት ለፊት እያያችሁት ነው የተጠቀሱት አካውንቶች ዘምዘም፣ ሂጅራ፣ አቢሲኒያ። አሁን ቅድም እንዳሉት ዶክተር የወሬ ወቅት አይደለም፣ የተግባር ወቅት ነው። እኔ ታላላቆቹ መጀመር እንደነበረባቸው አምናለው። ክቡር ፕሬዚዳንቱም ጋር ተነጋግረናል። የተሻለ ነገር ለማድረግ በኮሚቴ ተነጋግረው ስራ አስፈጻሚ በቅርብ ቀን ያሳውቃሉ። የሚመጥ ነው፣ የስምና ጉዳይ ጠቅላይ ምክር ቤት ማለት ነው። አዲስ አበባም በተመሳሳይ ሼካችን ሼክ ሱልጣን እንደገለጹት ያው ከታላቆቻችን ከመሪዎቻችን አንቀድምም፣ ጠቅላይ ምክር ቤቱ እያለ አዲስ አበባ አይጀምርም ብለው ነው የነሱን እንደ መሪዎች እናደርገውና እኛ ደግሞ እንደ ተመሪዎች እኛ መጀመር አለብን። የተመሪዎቹን የመሪዎቹን እንዳላስቀምጠን ትልቁን ኃላፊነት ወስደው እኛ መጀመር አለብን። እኔ በእኔ ኃላፊነት በዚህ ሳምንት ውስጥ የሚገባ አምስት መቶ ሺህ ብር እንደ መጀመሪያ እንትን አደርጋለሁ። እንትኖቹ ጉዳዮቻችን ሊበዙ ይችላሉ። ጉዳዮቻችን ሰፊ ሊሆኑ ይችላሉ። ግን እስልምና ታሪካችንን እንታውቃላችሁ። ሰይድና አቡበከር ስዲቅ በአንድ ሀለቃ ላይ ተቀምጠው ነው አደለም? ነቢዩ ሰለላሁ ዐለይሂ ወሰለም እዛው ከፈጅር ሰላት በኋላ ዛሬ ማን ጾመ አቡበከር፣ ዛሬ ማን ሰደቀ አቡበከር፣ ዛሬ ማን እንዲህ አደረገ አይመስልም? ዑመር የሚመልሱት መርስ ሲገርመኝ የነበር እዛ ቦታ ላይ እና እንዲያ ረሱላላህ ከቤት ወጥተን እኮ ወደ መስጊድ ነው የመጣ ነው፣ በዚህ ሌሊት እንዴት ብለን ሰደቃ እንሰጣለን እንዴት እንዲህ እናደርጋለን ይላሉ። ግን ተችሏል። የማይቻል ነገርን አደለም አላህ ያዘዘንም የጠየቀ ነው። አቅማችንም ያንን ይችላል ማድረግም እንችላለን። ታሪካችንም ይሄን አሳይቷልና ለበሮቹ እኛ ሆነ ከኛ በላይ ማንም የለውምና እነዚህ ተቋማቶች አለኝታል እንሆናቸው ይገባል። ለዚህም እኔ ሁልጊዜ ቀዳሚዎች ቀዳሚ ናቸው። ቁርአኑ ሁልጊዜ ቀዳሚ ይላል እና እኔ በትክክል አጥፍቻለሁ። በ500 ሺህ ብር መጀመር አልነበረበትም። በአምሳ ሚሊዮን እና በአምስት ሚሊዮን የሚጀመረውን ግን ቢያንስ ቁጥር እንዲጠራ በሚል ብቻ ነው እዚህ የቆምኩት። ቁጥር መጠራት ስላለበት ለዛ ለመጀመር ነው እኔ ሳልወርድ ግን አንድ ጥሩ ከፍ ያለ ቁጥር መስማት ትፈልጋለሁ ከነጋዴዎቻችን ቅድም እየጠይኳቸው ነበር ሸክንም ነጋዴዎቻችን በብዛት ዛሬ ቀኑም እሁድ ከመሆኑ አንፃር በተለያየ ፕሮግራም ላይ መጡ ይችላሉ ቀጣይ መድረክ እንደሚኖር ተስፋ አድርጋለሁ ግን እስቲ እዚህ ከማያችሁ አይኔን ሁላችሁም ላይ ነው ያለው ከሌ ከሌ ብያለኝም ግን እስቲ እንደው ጀማሪ ባረከላፊክ እዛ እጁን አውጥቷለ ወንድማችን ወንድማችን ሰይድ አላህ ይባርክ ፊህ ያልኩት ነው። መጀመሪያውን እኔ ብጀምርም በተለያየ ሱና ዩኒቨርሲቲ እንደ ጃሚያ ማህደ ሱና በሚሰራቸው ስራዎች ውስጥ በጣም ውስን ቁጥር ያላቸው ወንድሞች ተሰባስበው የሚያደርጉት ድጋፍ አለ። የሚታወቁ ወንድሞች አሉ። በተለይ በአሊፍ መስጅድ ዙሪያ ያለ ስብስብ አለ። የዛ የስብስቡም አካል ነበርኩ አውቀዋለሁእና የተለያይ ድጋፍ ያደርጋሉ በሂደቶች ላይ ሱናን በማገዝ ላይ። ዛሬም ደግሞ የኸይሩ ጀማሪ እነሱንም ብለዋል። የኔን ሁለተኛ ታደርጉታላችሁ፣ ቀጥሎ ከመጣም ሶስተኛ ይሆናል። ጀማሪው የአሊፍ መስጂድ ጀማዎች አምስት ሚሊዮን ብር፣ አምስት ሚሊዮን ብር ቃል ገብተዋል። እንሻአላህ እነዚህ ወንድሞቻችን በብዙ ኸይር ስራ ላይ ከፊት የቆሙ ናቸው። ለብዙ ኸይር ሲፈለጉ በራቸው የሚቆረቆር ኪሳቸውን እንዲያዩ የሚጋብዙ ናቸው። በተጠየቁት ኸይር ሁሉ አያሳፍሩም፣ ከፊት ይቆማሉ። ዛሬም ከፊት እንደቆሙ እንሻ ላ ነገም ሚናል አዋይል ከሚባሉት በነቢ ስ ስለም እና በሰሓባዎቻቸው ጀርባ ከሚቆሙት አብረው ከሚቀሰቀሱት አላህ ያደርጋቸው። በዱኒያ ላይ ሐማቸውን በአኸራ ላይ ደግሞ ጀነትን ሁሉ ነገራቸው የተከፈተ አላህ ያደርግላቸው። አላህ ይጠብቃቸው። የበለጠ የሚሰጡበትን ሰጥተው ደግሞ እንዲሰጡ ድዋ እናደርጋለን። ሁለተኛው እጅ ወጥቷል። እዛ ላይ እጅ ወጥቶ ነበረ። የደረሰ ነገር አለ። ያው ከፍተሄድ ስላለኝ ማለት ነው። አቦ ያሰር ስለፈቀደልኝ ነው ይሄን የምናገረው። ሲባቅልል ጅናን ነው። ጉዞ ለጀነት ነው። ውድድሩ፣ ፉክክሩ፣ መድረኩ የዛ ስለሆነ የወጣ እጅ ዛ አለ። በወረቀት ነው በድምጽ ልካል። እሺ ደርሷል። ስለዚህ አቦ ያሰር ይቀጥላል እንሻላ አንዳንድ ጊዜ የሰዎች መብዛትም የብዙ ሰዎችን መገኘትም አይደለም የመድረኩ በረካ ሲሆን ጥቂት በረካ ያላቸው ሰዎች ሲገኙ አሙን ችግሩን ይፈርጁታል እኔ የዛሬ ስንት ዓመት ነው እንግሊዝ ላይ ማንቸስተር ይመስለኛል አንድ መስጂድ ሊገዙ ፈልገው አራት ሚሊዮን ፓውንድ ነበር አራት ሚሊዮን ፓውንድ ሁሉ ጊዜ እናገራለሁ ሰምታችሁኝ ከሆነ እና መድረኩ ሲመራ በነበረበት ሂደት ላይ ሁለት ዜናዎች ልናገር ነው አሉ መድረኩን የሚመሩት ሰው። አንድ የሚያስደስት ሌላው የሚያሳዝን ከምን ልጀምር አሉ። ከሚያስደስተው አሏቸው። አይ የሚያስደስተውማ መዝጊያ ነው መሆን ያለበት የሚያሳዝነውን ልጀምር አሉ። እሺ የሚያስደስተውን ንገሩንና እኛ የሚያሳዝነው በኋላ እንሰማለን ሲሏቸው ካላችሁ ላድርጋሉ እና የሚያስደስተው ዜና አራት ሚሊዮን ፓውንዱ ተገኝቷል አሉ። መስጅዱ በተክቢር አቀለጥ ቆይ ቆይ አሉ። የሚያሳዝነው ነገር አለ ከኋላ ግን አራት ሚሊዮን ፓውንዱ እናንተ ኪስና ያለው አሉ በጣም በሚገርመው ሁኔታ እዛው ከጁማ ሰላት በኋላ አራት ሚሊዮን ፓውንዱ ተሰበሰበ። አራት ሚሊዮን ፓውንድ ማለት በኢትዮጵያ ብር ስንት ይሆናል በአሁኑ ምንዛሪ?